አርበኢን በመባል የምትታወቀው አርባ ሐዲቶች የተሰበሰቡባት ኪታብ። ሐዲቶቹ ብቻ ናቸው ተሰብስበው የመጡት። ማብራሪያ ዑለማዎች ደግሞ ሲጨምሩበት ምን ይባላል? ሸርህ ተደረገበት ይባላል። ስለዚህ በመትንና በሸርህ መካከል ያለው ልዩነት መትን ማለት ዋና ዋና አንኳር ፍሬ ነጥቦች ብቻ ይጠቀሱበታል፣ ያለ ሰፊ ማብራሪያ ሌሎች ዑለማዎች ወይንም የኪታቡ አዘጋጅ ራሱ ሊሆን ይችላል ከዚህ ሐዲት የሚፈለገው ይሄ ነው። ዋና ዋና የምንወስዳቸው ነጥቦች እያሉ ምን ያደርጋሉ ይዘረዝራሉ ማለት ነው። የህቺም አጠር ያለች ኪታብ መትን ናት። ሰፊ ማብራሪያ አልተጻፈላትም። ስለዚህ መትኑ ሹሩጥ ሰላት፣ የሰላት ቅድመ መስፈርቶች ያለ ሰፊ ማብራሪያ አጠር ባለ መልኩ የተዘጋጀባት አዘጋጁ ማን ናቸው? ሼኹል አልኢስላም ሙሐመድ ኢብን ዐብድል ወሃብ ረሒመሁላህ ናቸው። ስለዚህ ኪታቡን እንዲህ ብለው ጀመሩ። ቃለ ሸይኹል ኢስላም። ይሄ እንግዲህ ኪታቡን ያዘጋጁት ሰዎች የእሳቸውን ኪታብ በዚህ መልካም ጥተውት ነው። ቃለ ሸይኹል ኢስላሚ ሙሐመድ ብን ዐብድልዋሃብ ረሒመሁላህ፣ አላህ ይዘንላቸውና ሙሐመድ ብን ዐብድልዋሃብ እንዲህ አሉ፣ ቢስሚላሂ አርረሕማን አርረሒም፣ ባላህ ስም እጅግ በጣም ርኅሩህ አዛኝ በሆነው እጀምራለሁ ብለው ጀመሩ። ከዚህ እንግዲህ ምን እናያለን? ቁርኣን ላይ እያንዳንዱ ሱራ ከሱረቱ ል በረአ ውጭ ያሉት ጠቅላላ ብስሚላህ ራህማን ራሒም እሚል ከላይ አላቸው ማለት ነው። መግቢያ ልክ እንዲሁ ነቢዩ ሰለላሁ ዓለይሂ ወሰለም ደብዳቤ ለንጉሶች ሲልኩ ብስሚላህ ራሕማን ራሒም ብለው ይጀምሩ ነበር። በአላህ ስም እጅግ በጣም ሩኅሩህ አዛኝ በሆነው ከዚህ ውስጥ አሁን ከዚህች አረፍተ ነገር ውስጥ ምን እንይዛለን? ሦስት የአላህ ስሞችን እናያለን። አንደኛ አላህ ሚለው ራሱ፣ ሁለተኛ አራሕማን፣ ሦስተኛ አራሒም እነዚህ ሶስቱ የእሱ ስሞች ናቸው። ሁለት መገለጫዎች ደግሞ እናያለን። አላህ የሚለው የምን መገለጫ ነው? የብቸኛ ተመላኪው አላህ መገለጫው ነው። ብቸኛ ተመላኪ ነው። አራሕማንና እና አራሒም የሚሉት ሚሉት ደግሞ ከእዝነቱ የመነጩ ስሞቹ ናቸው። አራሕማን ማለት እዝነተ ሰፊ ማለት ነው። ካፊሩንም አማኙንም ሁሉን የሚያበላ የሚያጠጣ፣ በጸጋው የሚያጠቃቅም እዝነተ ሰፊ፣ እዝነቱ ሁሉን የሚያገኝ ማለት ነው። አረሒም ደግሞ የምትለዋ ስሙ ወካነ ቢልሙእሚኒነ ረሒማ፣ የሚቀጥለው ዓለም ላይ በፍትሐዊነቱ እሚያዝነው ለማን ብቻ ነው? ከእሳት ጠብቆ ጀነት የሚያስገባቸው አማኞቹን ብቻ ነው። ሼክ አልእስላም ሙሐመድ ብን ዐብድል ወሃብ ረሒመሁላህ እንዲህ ብለው ጀመሩ። በአላህ እታገዛለሁ፣ በረከቱንም እከጅላለሁ። ይህንን ጽሑፌ በእሱ ስም አዛኝ በሆነው ሩህሩህ በሆነው እጀምራለሁ አሉ። ጀመሩ ማለት ነው ኸይር

እስልምና ነው የመጀመሪያው መስፈርት። አንድ ሰው ማንኛውንም አምልኮ ቢሰራ አላህ አይቀበለውም ሙስሊም የሆነ ሰው ሲቀር እንጂ መጽዋት ቢመጸውት፣ ሰላት ቢሰግድ፣ አሉ የሚባሉ አምልኮዎችን ቢፈጽም ሙስሊም ካልሆነ ያ ሰው አላህ አይቀበለውም። ሁለተኛ፣ አቅል አእምሮ ጤነኛ መሆን አለበት። ጤነኛ የሆኑ ሰዎች ብቻ የሚሰሩት ስራ ነው፣ አላህ ዘንድ እየተመዘገበ በመላእካዎች አማካኝነት የሥራ መዝገብ ላይ የሚቀመጠው። ሶስተኛ፣ አተሚይዙ ልጆች ደግሞ ሰላት ይሰግዱ ዘንድ የመለየት እድሜ ላይ መሆን አለባቸው። ኢንሻአላህ ማብራሪያው ይመጣል። ሶስተኛ ወረፍዑል ሐደስ ሐደስ ማለት እንግዲህ ሐደስን ማንሳት ወይንም ማስወገድ። ሐደስ የሚለው ቃል ግን ትርጉሙ ምንድን ነው? ትርጉሙ እንዲች አንድ ቃል አደለም ያለው በሰፊው ሲብራራ ነው መረዳት ምንችለው። ሐደስ ሁለት አይነት ነው። ለምሳሌ አንድ ሰው ሽንቱም ቢሸና ፈሱም ቢፈሳ እንደገና ደግሞ ሰገራ ቢጸዳዳ ኮሶ ቢወጣው እነዚህ እነዚህ ትንሹ ሐደቶች ናቸው። በውዱ ምን የሚደረጉ የሚጠገኑ ማለት ነው። ሁለተኛውስ ጀናባን ይመስል ሰውየው ከሚስቱ ጋር ተገናኝቶ ባለም ሆነ ሚስት ወይንም የዘር ፈሳሽ በተኙበት አይተው ምን ግድ ይላቸዋል ማለት ነው። ሰውነታቸውን ይታጠቡ ዘንድ ግድ ይላቸዋል። እጥበትን የሚያስወጅብ ነገር ማለት ነው። ሁለተኛ አንድ ሴት የወር አበባ ላይ ትሆንና ከዛ የወር አበባዋን ስትጨርስ በስድስተኛ ወይ በሰባተኛ ቀን ምን ታደርጋለች? ሰውነቷን ትታጠባለች። ሶስተኛ ልክ እንደዚሁ አንድ ሴት ትወልድና የወሊድ ደሟ ሲቆም ወደ ሰላት ከመግባቷ በፊት ትልቁን እጥበት ምን ያደርግባታል ማለት ነው፣ ግዴታ ያስፈርድባታል። ስለዚህ ወራፈው ለሐደሲ ሐደትን ማስወገድ ውዱ በማድረግም ይሁን ትልቁን ትጥበት በመታጠብ ምን ማድረግ ለሰላት መዘጋጀት፣ ወኢዛለቱን ነጃሰቲ ነጃሳን ደሞ እንደዚሁ ማስወገድ። ይሄ ስንተኛው ነው? አምስተኛው ነው። ነጃሳን የምናስወግደው ከምን ከምንድን ነው? አንደኛ ከልብሳችን ላይ ነጃሳን እናስወግዳለን። ሁለተኛ ከአካላችን ላይ ነጃሳን እናስወግዳለን። ሶስተኛ ከምንሰግድበት ቦታ ራሱ ምን እናደርጋለን? ነጃሳን እናስወግዳለን። ጥሩ። ስድስተኛ ነጥብ ወሰትሩ ለአውረቲ አውራ ሐፍረ ተገላን መሸፈን። ሰላት በሐፍረተገላ ስለማይሰገድ ማለት ነው ለወንድ ልጅ ከእምብርቱ እስከ ጉልበቱ ያለው ቦታ ምንድን ነው? ሐፍረ ተገላው ነው፣ ሊሸፈን ይገባዋል። ወንዶች ጀለብያ ለብሰው ይስገዱ ተብሎ የሚበረታታው ለምንድን ነው? እንደነ ጀለብያ ያሉ ልብሶች ከላይ እስከ ታች ስለሚሸፍኑ ማለት ነው። አንዳንድ ወጣቶች በተለይ ጠባብ ሱሪ ሲለብሱ፣ ከጀርባቸው ደግሞ አጭር ቲሸርት ሲለብሱ ምን ያደርጋሉ ማለት ነው፣ ጀርባቸው እየተገለጠ ሰላታቸው ይበላሻል ማለት ነው። ምን በመሆኑ የተነሳ ቲሸርቱ ሲገለጥ ከእምብርት እስከ ጉልበት ያለው ቦታ ከፊትም ይሁን ከጀርባ በመገለጡ የተነሳ አውራቸው ስለሚታይ ማለት ነው። ይሄ ደግሞ ሰላትን ያበላሻል። ሰባተኛ ወዱኹሉል ወቅቲ፣ ወቅት ደግሞ ጊዜ ደግሞ ሊደርስ እኮ ነው። እያንዳንዱ ሰላት የሚሰገደው ከወቅት ጋር በተያያዘ ነው። ኢንሻአላህ ማስረጃው ይመጣል። ወስቲቅባሉል ቄብለቲ፣ ስምንተኛ ይሄ ደግሞ ወደ ቄብላ መዞር፣ ዓለም ላይ ያሉ ሙስሊሞች የሚቅጣጩበት አቅጣጫ ያላህ የተከበረ ቤት የሆነውን ካዕባ ቂብላችን ያ ነው፣ ወይንም አቅጣጫችን ያ ነው። ወደዛ አቅጣጫ መላ ሰውነታቸው ይዞራል። ከፊት እስከ እግር ድረስ ቀጥታ ወደ ቂብላ ይዞራል። ዘጠነኛ ንያ ነው፣ በልብ ማሰብ። ንያ ማለት ሱናና ፈርድ የሚለይበት ነው። በምላስ አይነገርም፣ በውስጥ የሚቋጠር ነገር ነው። ለምሳሌ ተነስተን ከድሁር በፊት አራት ረካዓ ስንሰግድ ምን ነው የሚያስይዘው የድሁርን እኮ ሱናውን ነው የሰገድ ነው ብለን ነው ምን ነየው፣ በውስታችን ለፈርድ ደሞ ስንዘጋጅ ፈርድ ነይተን ነው ምን ዘጋጀው ማለት ነው። ስለዚህ አላህ ባሪያዎች፣ ምን የን የሰላት ቅድመ መስፈርቶቿ ዘጠኝ ናቸው። አልኢስላሙ አንድ ወል አቅሉ ሁለት ወተምይዙ ሶስት ወረፍኡ ልሐደቲ አራት ወኢዛለቱ ነጃሰቲ አምስት ወሰትሩ ልአውረቲ ስድስት ወድኹሉ ልወቅቲ ሰባት ወስትቅባሉ ልቅብለቲ ስምንት ዋንያ ዘጠኝ። ለእነዚህ ለዘጠኙ መስፈርቶች አጠራጠራ ለማብራሪያ ሸይኹ ሊያስቀምጡ ነው። አሸርጡል አወል የመጀመሪያው መስፈርት አልኢስላም፣ እስልምና እኮ ነው አሉ። ወዲድሁ የእሱ ተቃራኒ እኮ አልኩፍሩ፣ ክህደት ነው አሉ። ከዚህ ምን እንይዛለን የአላህ ባሪያዎች፣ አንዳንድ አርእስቶች ይበልጥ በደንብ የሚበራሩት በምናቸው ነው፣ በእነሱ ተቃራኒ በሆነ ነገር። እዚ ጋር ለምሳሌ እስልምና እንውሰዱት የሱ ተቃራኒ ክህደት ነው አይደል ለንጸዳም ይገባው ከምን ነው ከክህደት በአላህ ላይ ከማጋራት ሙሉ ለሙሉ ካልጸዳም በስተቀር አምልኳችን ውድቅ ስለሚሆን ኢስላም በተቃራኒዋ በክህደት ራሱ ትገለጣለች አደገኝነቱን ለመግለጽ ማለት ነው ወልካፊሩ ከሃዲ ሆነ መርዱዱን ሥራው እኮ ተቀባይነት የለውም ወላቱቅ በሉ ተቀባይነት እኮ አያገኝም? الصلاه ስግደት እኮ ተቀባይነት አያገኝም። ኢላ ሚን ሙስሊሚን ሙስሊም ከሆነ ሰው ሲቀር እንጂ፣ ከሃዲ ከሆነ ሰው ባላህ ላይ የሚያጋራ ሰው እኮ አላህ በፍጹም አይቀበለውም። ጥሩ፣ አሁን እዚህ ጋር ምን ይጠበቃል? ከኛ አገራችን ላይ ያለውን ተጨባጭ ምሳሌ ያመጡ። ይሄ ተውሂድ ነው ወይ ይሄ ሽርክ ነው ወይ? ተውሂድ ከሆነ እሰየው፣ ሰላትን ብንሰግድ ሐጅም ብንሄድ ያዋጣል፣ ስራችን ተቀባይነት ሊያገኝ ይችላል በአላህ ፍቃድ አንደኛውን ስራ የመቀበያ መስፈርት ስላሟላ ክህደት ከሆነ አንድ በአላህ ላይ ማጋራት ከሆነ ሁለት ሰላትም ሐጅም ጾምም ጂሃድም አሉ የሚባሉ አምልኮች ውድቅ ይሆናሉና ምሳሌዎቹ በሀገራችን ውስጥ የሚሰሩት መነሳት አለባቸው ለምሳሌ እምንመካው በማን ብቻ ነው በአንድ አላህ ብቻ ነው ይሄ እስልምና ይባላል ከአላህ ውጭ ባለ አካል በማንም ይሁን በማን የተመካ ሰው ማን ነው? ከሃዲ ነው። ምሳሌ ጅብሪል ሆይ መንገዴ ለአንተ አደራ ሰጠው ተመካውባ፣ አለ አንድ ሰው ምን ይሆናል? ከሃዲ ይሆናል። ይሄ የክህደት እምነት ነው። መንገድ አደራ የሚሰጠው የምንመካበት ሰማይ ምድሩን የሚያስተናብረው ማን ነው? አላሁ ረቡል ዓለሚን፣ አላህ የዓለማቱ ጌታ የሆነው ጌታችን አምላካችን ነው። ልክ እንደዚህ አሰላሙ አለይካ ያቀመረል መካ ልቤ ባንቱ በርሶ ተመካ ብለው ከአላህ ውጭ ነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚመኩ ሰዎች ሰላታቸው ውድቅ ነው፣ አላህ አይቀበለውምና መጀመሪያ ከዚህ ክህደት ተላቀው ትክክለኛውን እስልምና ተቀብለው መስገድ ነው ያለባቸው። ይሄን ካላሟሉ 24 ሰዓት ቢጎናበሱ አላህ አይቀበላቸውም። ሀያ 24 ሰዓት ቢጎናበሱ። ሁለት የነገን የሚያውቀው ማን ነው? አላህ ብቻ ነው። የሩቅ ምስጢርን የሚያውቅ አላህ ብቻ ነው። ነቢዩ ሰለላሁ ዓለይሂ ወሰለም የሩቅ ሚስጥርን አቃለሁ ያለ ከሃዲ ነው አሉ። እሺ ወደ እኛ ምሳሌ እንምጣ። ሸህ ሁሴን ጅብሪል የሚባለው ግለሰብ የተናገረው ሁሉ እውነት ነው፣ ስለ ሩቅ ሚስጥር ተናግሮ ነበር እውነት ነው ያለ ሰው በእስልምና ፍርዱ ምንድን ነው? ከሃዲ ነው። የሚጠነቁለውም ሰው ከሃዲ ነው። በዚህ ጥንቆላም የሚያምነው ምንድን ነው? ከሃዲ ነው። ሰላት አይጠቅመው፣ ሰላት በፍጹም አይጠቅመውም። ስለዚህ ከዚህ ክህደት መላቀቅ አለበት። ሁለት አየናርል ሦስተኛ ሚያበላን ሚያጠጣን ቀላቢያችን ማን ነው? አላህ ነው እንደምንል፣ እርግጠኛ ነን አደል? ጥሩ። ነቢዩ ሰለላሁ ዓለይሂ ወሰለምን የሚያበላቸው የሚያጠጣቸው ማን ነው? አላህ ነው፣ ምን ጥርጥር አለው? አንድ ሰው ተነስቶ አላሁመ ሰሊ ዓላ ሙሐመዲ መገን ነቢ የሁሉ ቀላቢ የሚል እምነት ያለው ሰው አንቱ ነቢይ ሆይ የእርሶ ነገር እኮ ይገርማል እርሶ የሁሉ ቀላቢ ነት ያለ ሰው ከሃዲ ነው። አይደለም፣ ድብን ብሎ ከሃዲ ነው እንጂ ማስረጃ፣ አላህ ምን አለ? ወማ ሚን ዳበትን ፊልአርዲ ኢላ ዓለላሂ ሪዝቁሃ በምድር ላይ እኮ አንዲትም ተንቀሳቃሽ የለም ሲሳዩ ባላህ ላይ የተመደበ ቢሆን እንጂ አለ ከዚህ ምን ያዝ ከአላህ ውጭ ያለን አካል ሲሳይ ትሰጣላችሁ ብሎ በምላሱም ይናገርም ይሆን በልቡም ያምን ሰው ከሀዲ ነው ይሄን ክህደቱምን ምን ሊያረግ ይገባዋል ሊያስተካክል ይገባዋል አራተኛ አደም አለይሂ ሰላምን የፈጠረው ማን ነው አላሁ ሱብሓነሁ ወተዓላ አይደል እዚህ አገራችን ሀገራችን ላይ የቃጥ ባሬ መንዙማ እየተባለ ምን ይባላል ጥንት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎች ሲያቦኩ፣ አቡል ጀበል ግርማ አለው ለመልኩ ብለው የሼህ ኢሳ የቃጥባሪው ሼህ የሚባሉት ልጅ አቡል ጀበል ይባላል። የሱ እጅ እኮ የጠቆረው ያኔ እዛ አደም ሲፈጠር አላህ አይደል የፈጠረው አደምን በሁለት እጆቹ? ምን ብለው መንዙማ የሚነዝሙ ሰዎች አሉ ይሄው አቡልጀበል እኮ እጁ ላይ ጥቁር ምልክት ያለበት የአደም ጭቃ ተፈናጥሮበት ነው። እሱ ነው እኮ ሌሎቹ ጭቃ ሲያቦኩ የአደምን ፊት ምናምን መልክ ሲሰጥ የነበረው ብለው ይሄንን ክህደት የሚያምኑ ሰዎች አሉ። ሌሎች ደግሞ ይነሱና ሃቢቢ ሃቢቢ ሃቢቢ መዲናና ይበሉኝ ይላሉ። ይህን ምድር የሚያስተናብረው አላህ ብቻውን ሆኖ ሳለ ማለት ነው። መዲና እኛ እንሄድም ዘንድ መካ እንሄድም ዘንድ የሚጠየቀው አላህ ማይሞተው እንጂ የሞቱት ነብዩ ሰለላሁ ዐለይሂ ወሰለም አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሐጅ መሄድ ፈልገው ያልሄዱበት ዓመት ነበር። ለምን? አላህ ስላልፈቀደ ማለት ነው። ልክ እንደዚሁ ንፍሮ እየቀቀሉ ውሃውን ዛፍስር ሚደፉ ዓመት ጠብቀው ለጌታው ሻህን በሶ፣ ለአዳልሞቴ፣ ለወሰንጋሎ፣ ለሻሺት፣ ለራሂሎ፣ ለመሳሰለው እያሉ በተለይ በዚህ በኢትዮጵያ የሰሜኑ ክፍል መወከል እናርዳለን እያሉ ለሰይጣንም ያርዱ ሰዎች አሉ። ስማቸው መሐመድ አህመድ ጀማል ተማም ቢባልም ክህደት ላይ የወደቁ ሰዎች ሰላታቸው አይጠቅማቸውም። ሙሉ ለሙሉ ሊያረጉ የሚገባቸው ምንድነው? ከዚህ የክህደትና የሽርክ እምነት ሊላቀቁ ይገባል። ስለዚህ ከዚህ ምን እንይዛለን? እነዚህን ሁሉ ቆሻሻ እምነቶች ሳያስተካክል አንድ ሰው ሰላት ቢሰግድ ከሃዲ ነውና አላህ አይቀበለው። ለዛም ነው ሼኽ ምን ያሉት፣ ወልካፊሩ ከሃዲኮ፣ ዐመልሁ መርዱዱን፣ ሥራው እኮ ተቀባይነት የለውም።

ማ ካነ ሊል ሙሽሪኪን ለአጋሪዎች እኮ በፍጹም ሊኖራቸው አይገባም። አያእሙሩ ሊገነቡ ሊሠሩ እኮ በፍጹም አይገባም። ምንን መሳጅደላህ የአላህም ቤቶች እኮ በፍጹም ሊሠሩ አይገባም። ሻሂዲና ዐላ አንፉሲሂም ቢልኩፍር በነፍሶቻቸው ላይ በክህደት የመሰከሩ ሲሆን እንዴት እነሱ የአላህም ቤት ካልገነባን ይላሉ። የአላህም ቤት እኮ መገንባት ያለበት ማን ነው? አማኝ ነው። አላህ ዘንድ ሒሳብ የሚያገኘውም እሱ ስለሆነ ማለት ነው። ኡላኢክ እነሱ እኮ እነዚህ አጋሪያን እኮ ሀቢጠት አዕማሉሁም ሥራዎቻቸው እኮ ተበላሽተዋል። ወፊናሪ እሳት ውስጥ ደግሞ ሁም ኻሊዱን ዘውታሪዎች እኮ ናቸው። ወቀውሉሁ ተዓላ ከፍ ያለው አላሁ ስብሓን ተዓላ እንዲህ አለ። ወቀዲምና አስቀደምን አመጣን፣ አቀረብነው አለ። ኢላ ማ ዓሚሉ ወደ ሠሩት ሥራ መልካም ነው ብለው ወዳሰቡት ሥራ አመጣንላቸው እኮ አቀረብነው እኮ ሚን አመሊን ከስራ በኩል ቀረበ እኮ እነሱ መልካም ነው ብለው እዚህ ምድር ላይ ሲሰሩት የኖሩት፣ ፈጀዓልናሁ አደረግነው ሀባአን መንሱራ ከፍታ ቦታ ላይ እንደ ተበተነ ትቢያ አቧራ አደረግነው። ከፍታ ቦታ ላይ ዱቄት ነገር ቢሰበሰብ ንፋስ ሲመጣ ምን ይሆናል? ብን ብሎ ይጠፋል። ወከዛሊከ፣ ልክ እንደዚሁ ሁሉ ለአላህ ተብሎ ያልተሰራ ስራ የነቢዩን ሱና ሶለላሁ ዓለይሂ ወሰለም ገጥሞ ያልተሰራ ስራ ሰውየው ቢለፋም ሺህ አመት ስራ አለኝ ብሎ ቢገምትም መልካም ስራ አለኝ ብሎ ሲጓጓ እንደ ብናኛ ባራ አላህ ምን ያደርግበታል? ያከስረዋል ማለት ነው። ስለዚህ አላህ ባሪያዎች ሆይ የዛሬ ክፍል አንድ ትምህርታችንን በዚሁ ጨርሰናል። በክፍል ሁለት አላህ ካለ አሸርጦ ሣኒ ሁለተኛው መስፈርት ከሚለው እናነሳለን ማለት ነው። አላሁ ስብሓናሁ ወተዓላ መጨረሻችንን ያሳምርልን፣ እውቀት ይስጠን፣ ከሽርክ ይጠብቀን፣ ከንፍቅና ይጠብቀን።